ቡዬ ቡቡዬ ቡቡዬ የኔ ጀግና ወንድም የኔ ጀግና አማች የንግስቷ ንጉስ እንኳን ደስ አለህ። እንኳንም ለዚህ አበቃ ነው የሚባለው እንኳን ደስ አለ ለሚባለው። ቡቡሻዬ የምር ደስ ብሎኛል። ብዙ የተለፋበት የአንተ የሀይምዬም የቅመማም እንዲሁም የጨረቃ ፋሚሊ ልፋት ነው። ይገባካል። የምር ከዚህ በላይ የሚገባ ሰውነህ ከዚህ በላይ ትልቅ ደረጃ ብዙ ደረጃ የምደርስ ሰውነ ገዛ ሶስት መቶ ሀምሳ አራት መቶ አምስት መቶ አንድ ሚሊዮን ገና ትገባላችሁ ከዚህ በላይ ይገባችኋል ጨረቃ ፋሚሊዎችም እንኳን ደስ አላችሁ እንኳን ብሩኬ ሶስት መቶ ኬ ገብቶ ማየት የምር እኔ ትላንትና ዘጠኝ ምን አባቷ ሆና ነው ዘጠኝ እንዴ ምን ሆና ነው ብዬ ነበር ምክንያቱም እኔ ትላንትና በቃ ይገባል ብዬ አስቤ ነበር እና ያው ትንሽ ቆይቼ ስገባ ደግሞ ማታ አካባቢ ላይ ትላይ ያየሁት በነገራችን ላይ ሶስት መቶ ኬ ገብቶ አገኘሁትና እንደው ያልኩት በእውነት ማለት ነው። በረጅም ነው የጮርኩት ማለት ነው። ከዚህ በኋላ ድራማውም ይበቃል ጉዶቼ፣ ሁሉም ነገር ያበቃል፣ ሰላም ይፈጠራል። ቡቡዬ ከዚህ በላይ ይገባሃል። ጀግና ነህ፣ አንበሳ ነህ። የሚዲያ መሪዎች ናቸው ገና ገና ገና ገና ብዙ ይጠበቃል ከእናንተ በዚህ እድሜያችሁ። ይህችን ትንሽ እንትን ከደረሳችሁ በትንሽነታችሁ ልጅ ሆናችሁ የልጅ አዋቂ ሆናችሁ በዚህ እድሜያችሁ እዚህ ላይ ከደረሳችሁ ከዚህ በኋላ ደግሞ ምን እንደምትሰሩ መገመት አይከብድምና ብዙ ይጠበቃል። በዚህ እድሜያችሁ ይህን ከሰራችሁ ከዚህ በኋላ ደግሞ ብዙ ብዙ ብዙ ብዙ ነገር ከእናንተ ይጠበቃል። ና ወዳችኋለሁ፣ አከብራችኋለሁ፣ በርቱልኝ። ውድድር ማረጋችሁ። ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። ባይ